ገባ ነው። ልክ ነሽ። በባልና ሚስት መልም መግባትም ማያስፈልገን ግን ደግሞ እንደ ጓደኛ አንዳንድ ነገር የሚያማክረን ነገር አለ። ገብቶሻል? እንደ ጓደኛ የሆነ ነገሮች የሚያማክረን ነገር አለ። ከኛም ደግሞ የሚጠብቀው እናንተ ይህን ነገር አማከራችሁ፣ ስለዚህ ስለማከራችሁ መታችሁ አብራችሁ ትሆናላችሁ ወይ ሳትሆንም ልል ልንል አይደለም። አይተሻላ ቀደምሽንና ወደ ሌላ ተረጎምሽ። ሩታ እኮ መታችሁ እኮ እያላችሁኝ ያላችሁ አብራችሁ ትሆናላችሁ ወይስ አትሆኑም ነው። ብሩ ያለ ነው። ፊድባክ ደስ አይልም በሚወጣበት ይሄ ነገር ደግሞ እንዲደጋግም አልፈለግንም እኔና ቤል አውርተን የመጣ ነው ዛሬ እሺ አሁን ሜን ፖይንት ንገሪው በደንብ በግልጽ አውሪ ግዴላችሁ አንደኛ ነገር አንችና አብርሽ አንድ ላይ እንድትሆኑ እንፈልጋለን ያው አብርሽ ብዙ ምንትን እየሰጠሽው አይደለም መሰለኝ በዚህ ሰዓት ማለት ቦታ እየሰጠሽው አይደለም እሱ የሚሰማው ስሜት እየገፋሽው ምናምን እንደሆነ ነው እሱ ነገር ደግሞ አብርሽን እየጎዳው እና ደግሞ ከሀገርም ሊውጣ እያሰበ ነው። ከሀገር የሚወጣው ደግሞ ብቻውን አይደለም፣ ከሰው ጋር ነው። እና ያንን ነገር ደግሞ አንቺ እንድታስቆሚ እንፈልጋለን። በቃ ነገሮች የሚስተካከለው በአንቺ በኩል ነው ሩት። አሁን በመሀላችሁ ልጅ አለ፣ አንድ የሚያደርጋችሁ ልጅ አለ። እንደ በፊቱ የሆነ የልጅ የልጅ ነገር ይብቃና አንድ ቤት ውስጥ እንድትኖሩ እኛ እንፈልጋለን። አብርሃምም እየመጣ እየከፋው መሄድ የለበትም። አንቺም እርግጠኛ ነኝ ደስተኛ አይደለሽም። ሌላ ምን እንደሚለው ነገር የለም ማለት እስኪ በራስሽ በኩል አስቢና ነገሮች እንዲስተካከል እንፈልጋለን። በቃ እሱ ነው። ከዛ በተጨማሪ ደግሞ ለሩታዬ አሁን አንድ ምንግሪሽ ነገር ማለት አሁን ከሀገር ሊወጣ ነው ብሎ አቤል ጀምሮ ይችላል እና ከሀገር የሚወጣውም ከሌላ ሰው ጋር አይደለም። እና ከሄርሜላ ጋር ይመስለኛል። ሄርሜላም ሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም ይመስለኛል። ይሄ ግምቴ ነው የኔ ግምት ነው ግን እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላም እና በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብነው የመጣ ነው። ስለዚህ እሱ ከእኔ ጋር ሲሆን እሷ እራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው። እንደዛ ማለት አይደለም። በመጀመሪያ ደረጃ አንተ እንደዛ አልክ አደለም? ማሳቤ ነገር ግን እሱ ከእኔ ጋር ሲሆን ኦልሬዲ አታዋለች ሰው ራሷን ልታጠፋ ነው ማለት ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ሕይወት መጥፋት ምክንያት መሆን አልፈልግም። ሲቀጥል ደግሞ ሳታፈቅረው አትቀርም ወይም መሰለኝ ምናምን ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛም መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከእነሱ ጋር እንደዚህ አልሆንም። ገባክ? ሲቀጥል ደግሞ እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ። ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ከባህልን በልጃችን ጉዳይ ሊፈለገውን ነገር ሊያደርግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን። ከዛ ውጭ ባለው ነገር ግን የራሱ ህይወት ነው የራሱ ላይፍ ነው አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለእሷም ንገሯት፣ አብረን አንሆንም ብላለች ስለዚህ አትጎጂም ራስሽንም አታጠፊም ብላችሁ ነገሯት። ለሱም ለሷ እሺ ከሀገር ሊወጣ ደግሞ ካሰበ ማለት ነው፣ ይሄዱ ሁለቱም አንድ ላይ ገብቷል። እኔ እስቲ ጠይቋት ብላችሁ አላከንም አላችሁኝ። ሊወጣም ሊያስብ ነው አላችሁኝ። ከኔ ጋር ሊሆን አይገባም ከነ አካቴው። የሆነ የሆነ፣ እንዴት ነው? አማራጭ እኮ ነው እናንተም እያቀረባችሁልኝ ያላችሁት፣ እሱም የያዘው ሀሳቡ እንደዛ ከሆነ አዳምጠኝ፣ ሀሳቡ እንደዛ ከሆነ አዳምጠኝና አማራጭ ነው የያዘው። እሷ እሺ ጋር ነች፣ ከእሷ ጋር ነው፣ ካልሆነ ከሄርሜላ አደለ ሀሳቡ። አንደኛ ነገር አንቺ ምርጫ ውስጥ ልገባ የሚገባ አልነበርኩም፣ ግን ኢትስ ኦኬ ኖርማል ነው። ሲቀጥል ደግሞ እኔ ድሮም ብያችኋለሁ፣ አሁንም እላችኋለሁ፣ ወደፊትም እላችኋለሁ፣ እኔ እናሱ አብረን አንሆንም። ሄዱና ነገሩት። ይሄ እንዲገባ እኮ የራሱ ሕይወት እኮ እንዲኖር ከድሮኑ ትቻለው እኮ። እኛ ደሞ ይሄን ነገር አንፈልግም። ባትፈልጉት ኖሮማ መታችሁ። እንደዚህ እሱ ደፍሮ ያላወራውን ነገር እናንተ በኋላ ነገሮች፣ ሌላ ነገር ከሄደ በኋላ ማወቅ የለብሽም። ነገሩን ማስተካከል የምትች አልችነሽ። አሁን ችግር የለም አብርሃም። የመጣሁት አይመለከተኝም። በማይመለከተኝ ነገር ውስጥ ገብቼ ምንም ማስተካከለው፣ በማይመለከተኝ ነገር ውስጥ ገብቼ ማቡሩታሆነ ሩታ ሆነ ማለት፣ አንድ ጥያቄ ልጠይቅሽና ከአብርሃም ጋር ያለውን ነገር ለምን ማስተካከል ከበደሽ? መጀመሪያ ፍላጎት ሊኖር ይገባል። ለመክበዱም ለመቅለዱም ፍላጎት ሊኖር ይገባል። እኔ ደግሞ አልፈልገውም ያንን ነገር ማለት አንቺን አይጎዳሽም፣ አይጎዳኝም። ከሌላ ሰው ጋር ህይወት ቢጀምር ከሌላ ሰው ጋር ቢሆን አንቺን ምን የሚጎዳ ነገር የለም። ሩታ ለምን ይጎዳኛል? እንዴት ይጎዳኛል? ገብቷል። ማለት የልጅሽ አባት ነው እዚህ ጋር አብራም። ታዲያ እሱ ከሌላ ሰው ጋር ስለሆነ አባትነቱን ይሄዳል ወይም ያጣል? ምክንያቱም ያሳጣዋለሁ ወይ ነገሮች ያሳጣታል? ሌላ ላይፍ መጀመሩ ያሳጣው ምንም አባትነቱን የሚያስቀንት ነገር አይኖርም እዚህ ጋር ሙከራ እያደረግሽብን ነው ማለት ሁሉ ጊዜ በፍቅር አብራችሁ የቆያችሁ ምናምን እየመሰለሽ አደለም። እና ወደኋላ መለስ ብለሽ በትክክል ስሜትሽና ትን ብለሽ አቀለልሽብኝ። እንደዚህ አልጠበኩም። ነገሩን ወደ ማስተካከል ሜዳለን ነበር ያሰብኩት፣ እሚያስን ያሰብ ነው ማለት ግን ሄድ ከፈለገ ምናምን እንደዚህ አንፈልግም፣ አንጠበቅንም እኛ ስለዚህ አስተካክላለሁ ምናምን ምናምን እንድላችሁ ነው ኤክስፔክት ያደረጋችሁት። እኔ ደግሞ ይሄ ከድሮን ጀምሮ የማልቀይረው ውሳኔ ብዬ ለሁላችሁም የተናገርኩት ለሱም በቃ ማንም የሚያውቀው ነገር ነው። እኔ መቀየር አልፈልግም። ገብተዋል። ምክንያቱም ብቻ ብዙ ያሳለፍኳቸው ነገሮች አሉ። እኔ ያ ነገር እንዲደገም አልፈልግም በህይወቴ ውስጥ ልክነሽ ብዙ ሲቀጥል ደግሞ እኔና እሱ መካከል እኔና እሱ መካከል እኔእንጃ ዛሬም እንደገና ብናስተካክልም ነገም ሌላ ሰው እየመጣ ቢያቦካሉ ይመስለኝ። እሱ የናንተ ማለት የእናንተ አቋም ነው በመላችሁ። በዚህ ሰዓት ብዙ ነገር አይታችሁበታል ጓደኞቻችሁ እሺ የኛ አቋም ሌላ ነገር ሊሆን ይችላል። የኛ አስተሳሰብ ሌላ ነገር ሊሆን ይችላል። እንደዛ ከሆነ ማለት ነው እሱ ይሄን ነገር አያውቅም። ነገር ግን እናንተ መታችሁ በዚህ ጉዳይ በጣም እያወራችሁ ነው፣ ምናምን ከዚህ በላይ ከሀገር ሊወጣ እንደሆነ እናውቃለን። እንደ ሀሳብ እንደዚህ እየተምታታ እንደሆነ እናውቃለን። አሳማኝ ጉዳይ አይገኛለትም። እምሪ ነው። ከዚህ መቶ በመጣ ቁጥር እየደበረው እንደሚመጣ ነው የሚነግረን እና ይሄ ነገር ደግሞ መስተካከል አለበት። ከአንቺ ጋር ፍቅር ከሆነ ማለት ምክንያት እያደረገ ወይ ማለት ቤተሰቦችሽም ካብርሽ ጋር እንድትወኝ ይፈልጋሉ። ልጁ እሱ ጉዳይ ነው ሰዎች አታካታቸው ተዋቸው። ሌሎች እሺ ማለት ያው ብዙ ሰው ይፈልጋል ለማለት ነው። አንቺ ብቻ ነሽ አሁን እምቢ እያልሽ ያለሽው ካብርሽ ጋር አልሆንም እያልሽ ማለት ነው። እቺ ብቺ ነገሮችን ባንቺ በኩል በጣም ቀላል ነው፣ ባንቺ በኩል ቶሎ ይስተካከላል እኮ ማለት አሁንም ማለት ነው ልታ። ይሄ ሀሳብ እሱ ጋር አልደረሰም ማለት ለአንቺ ቀድመን የነገርንሽ አንቺ ታስተካክላለሽ ብለን ነው ከሀገር ሊወጣ እንደሆነ ምናምን ምናምን እናውቃለን፣ ብዙ መንገድ እየሄዱ እንደሆነ ማለት አብርሃም እየሄደ እንደሆነ ብዙ መንገድ እናውቃለን ነው። አንቺ ግን ካስተካከልሽው ነገሩ ይስተካከላል። ምንም ከአንቺ ጋር ሰላም ከሆነ ፍቅር ከሆነ ልጁን በሰላም ማሳደግ የሚችል ከሆነ ለምን ከሀገር ይወጣል? ለምን ሌላ ቦታ ሲሄዳል? ሌላ ሀሳብ ውስጥ ለምን ይገባል? ይህንም በማሰብን የመጣ ነው፣ በክፋት አይደለም። እና ማስተካከል ከሆነ ልጅ ተወልደዋል አይደል ልጅ ደግሞ ያስታረቃል ስለዚህ አንድ እድል ስጭው እና ከዚህ በኋላ ምንም አይነት ስህተቶች እንዳይደገሙ ተነጋግራችሁ ቀይ መስመር አስመረሽ እንደዚህ እንደዚህ ከሆነ እንደዚህ እንደዚህ ከሆነ ተባባላችሁ ወደ መጀመሪያ ፍቅራችሁ እንድትመለሱ ነው የምንፈልገው የመጀመሪያ ስለዚህ ይህንን ነገር እሺ እኔ በጣም ብዙ ቀይ መስመሮች ነበሩኝ ያለ አግባብ በጣም ብዙ ጥሰው የሚያልፉ ሰዎች በዙብኝ እንጂ በህይወቴ ላይ ቆንጆ ቀይ መስመር አለኝ እኔ ጋር እኔ የመስመር ወይ የባንድሬ ችግር የለብኝም። አሁን አንድ ድል እንዳልኩሽ ግን ምን አለ መሰለክ፣ አንደኛው ቀይ መስመሬ ከአሁን በኋላ እኔ እናሱ መካከል ምንም አይነት ነገር አይኖርም ነው። ከሱ ጋር ቀይ መስመር አስምር ያልኩሽ በቃ ከዚህ ነው የሚጀምረው። ሲቀጥል ደግሞ አሁንም እሱ ሳያቅነው ነገሮች እያወራችሁኝ ያላችሁት ምናምን ምናምን ይሄ ነገር ሌላም ቀን እንደማይደገም ምንም አይነት ማስረጃ የለኝም። እኔ እና እሱ መካከል በማናውቀው ነገር ሌሎች ሰዎችን ሌላ ነገር እንደማያውሩን ወይም እንደማይፈጥሩን ምንም ማስረጃ የለኝም፣ ምንም መተማመኛ የለኝም። ስለዚህ ድጋሚ ወደኋላ ተመልሼ እኔ መጎዳት ወይም መቅሰል አልፈልግም። ሲቀጥል ደግሞ ቅድም እንደነገርኳችሁ ነው እኔ እናሱ መካከል ሰላም ሆነ ተፈጠረ የሚባል አንድ ራሱ የሚያጠፋ ሰው አለ። እኔ ደግሞ አንድ ራሱን ለሚያጠፋ ሰው፣ ለአንድ ነፍስ ተጠያቂ መሆን አልፈልግም። ኖ ሩታ ታጠፋለች ሳይሆን ሰው ነው ወሬ ነው የሚያወራው። ሰው ራሱን ታጠፋለች፣ ራሷን እየጎዳች ነው የሚለው ወሬ ነው። ሄርሜላ አፍቅራዋለች። ኖ፣ ወሬ አይደለም። እናንተ እርግጠኛ ሆናችሁ እኮ ይዛችሁ ልኝ መጥታችሁ ነው። እርግጠኛ ሳይሆን ይኸውልሽ፣ በምታየው ነገር ነው ሩታ። መከራከር እኮ አይደለም ይሄ ላስረዳሽ እየሞከርኩ ነው። አረ አታ ምንም እንድታስረዳኝ አልፈልግም። ከአሁን በኋላ ል ውሳኔን ነግሬያቸዋለሁ። አደለ ሂዱና ነገሩት፣ ሐሳቧ እንደዚህ እንደዚህ ሄደን አወራናት። ከአንተ ፍቃድ ውጭ ሄደን አወራሃት አንተ ነበር ልታወራት የሚገባው፣ ግን እኛ አውርተናታል በሉት እና ከዛ ሐሳቧ እንደዚህ እንደዚህ እንደዚህ ነው። ስለዚህ አንተ ምናልባት ልጅ ልታገኝ ትሄዳለህ። ከእሷ ጋር ያለን ጉዳይ ግን አትቀጥልም። አንተ ህይወትን ኑር በላችሁ ነገር። እሺ፣ አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀመር ምንም አይመስልሽም? ለምን? ምን ይመስለኛል። ምንም አትጎጂም? አልጎዳም። እርግጠኛ ነሽ? ብጎዳ፣ እስከ ዛሬ ድረስ አልጎዳም ነበር እንዴ? ይሄ አሁን ልጅ አለ በመካከላችሁ። የሱ ልጅ ነው የአንቺ ልጅ ነው፣ በመካከላችሁ ልጅ አለ? አዎ አለ። እና እሺ፣ እሱ ከሌላ ሰው ጋር ህይወት ስለጀመረ ወይም ደግሞ ህይወቱን በሌላ መንገድ ስለቀጠለ ከልጁ ጋር ያለው ነገር ይቋረጣል ነው? ኖ መቋረጥ ሳይሆን በቃ አንቺ ማለት አሁን ላይ ምንም ላይመስልሽ ይችላል። እሱን እሱን እንድትይዙልኝ ነው የፈለገው። አንደኛ ነገር ከልጁ ጋር ያለው ነገር አይቋረጥም። ለልጁ የሚያስፈልገውን ነገር ማድረጉ አይቀርም። ገባ? እሱ ወዶም ሳይሆን በግዴታው የሚያደርገው ነገር ነው። ገብቶሃል አይደል? ስለዚህ ምንም የምጎዳበት ነገር አይኖርም። እኔም የራሴን ህይወት እኖራለሁ። ገብቷችሁ ያለው በቃ ህይወት ይቀጥላል። እኛ አሁን የመጣ ነው ያው እንደ ጓደኛ ያው በምናየው ነገር ነው ቀድሞ አንቺ ጋር መምጣት ስላለብን ነበረ ያው እሱ ላይ ብዙ ነገር እያየን እንትን ስላልነበር